እህቴ ከባድ ችግር ተፈጥሯል። ብሩኬ እና ሃይሚ ተበጣበጡ። ያሳዝናል። ዛሬ ጓደኞቹን ተሰብስበው ሁሉም ሃይሚ ላይ እየጮሁ ነበረ። ፍጼ እኮ እባብ ነው። ብሩኬ ሰው እያመነ ሃይሚን ሊያጣ ነው። ሃይሚ ከጎኗ እንድትሆኑ ይገባል። ምንም እንኳን ስህተት ብትሰራ በዚህ ልክ አለመረዳት ምን ይሉታል? ጓደኞቹ ግን በጣም ነው ግን የሚያሳፍሩት። እሺ ልዩ የሆንክ ነው ቡሩኬ፣ ከዚህ በፊት አንተስ ዱባይ ሳትነግራት አልሄድክም? ዱባይ ሳትነግራት መተህ ሪላክስ አድርገህ ፈታ ብለህ ነው እኮ የተመለስከው። እሷ እንደዛ ኤርፖርት ላይ አንተናታ ታሟ፣ ስንት ነገር ሆናለች። ወይኔ ጉዴ ፈላ። ቤተሰብ ከባድ ችግር ተፈጥሯል። ሃይሚና ቡሩኬ በት በጣም እየተበጣበጡ ይገኛሉ። በዚህ ጉዳይ እነ ጋሽዬ እነ ውሽዬ በፍጥነት ሊገቡ ይገባል። ምክንያቱም ጓደኞቹ እያበጣበጧቸው ይገኛል ማለት ነው። ቤተሰብ እዚች ጋ አሁን አንተ ጥፋተኛ ነህ፣ አንቺ ጥፋተኛ ማለት የለብንም ገባችኋል? ሁለቱ መነጋገር እንዲችሉ ማግባባት እንጂ አንተ ጥፋተኛ ነህ፣ አንቺ ጥፋተኛ ነህ ምንል ከሆነ ቤተሰብ ሁለቱ ይራራቃሉ ነው። አሁን እዚች ጋ ማናችንም ማናቸው መግባት የለባቸውም እዚች ጋ ትልቅ ሰው ያስፈልጋል። ጋሽዬ እና ውሽዬ የእነዚህ ልጆች ችግር መፍታት አለባቸው። ሀይሚስ በዚህ ሁኔታ ሄዳ ምንድነው የምታደርገው? ቤተሰብ የምሬ ነው የምላችሁ በዚህ ሁኔታ ካገር ወጣ፣ እንዴትስ ነው የምትመለሰው? ብሩኬ ያልገባውና ያልተረዳው ነገር አለ። ዝች ጋር ለምን አደረግሽ ከማለት እኮ በምን ምክንያት ነው ያደረግሽው ድጋሚ ስህተት እንድትሳሳት ማድረግ የለበትም። ዝች ጋር የሃይሚን ባህሪ ካወቀ ለምሳሌ እሱን እንዳይጎዳው ዝም ብላ ውሳኔዎችን ወስና የሆነ ነገር የምታደርግ ከሆነ እሱ ሊረዳ ነው የሚገባው። እዚች ጋር እሷ እኮ ክፋት አስብ አይደለም እሱ እንዳይጎዳ ኦልሬዲ፣ በቃ ምንም አይነት ጭንቀት ውስጥ እንዳይገባ ስራውን እንዳያስተጓጉል ነው እሷ ምን ያደረገችው ዝም ብላ የሄደችው ማለት ነው። አሁን ብሩኬ ያልተረዳው ነገር በቃ ጥላኝ ይሄዳለች፣ አትፈልገኝም፣ እኔ ተፈላጊ አይደለሁኝም፣ የኔና የእሷ ነገር አብቅቷል ብሎ ነው የቀወጠው ማለት ነው። ኢቨን መታ እራሱ ችግሯ ምን እንደሆነ ለምን እንደምትሄድ ምን እንደገጠማት እየጠየቃት አይደለም። ዛሬም ደግሞ እየተጨቃጨቁ የነበሩት አንደኛ፣ እዚች ጋር ያውላችሁ ወጣት ስትሆኑ በመሀከላችሁ በሳል ሰው ከሌለ ያጣላችኋል፣ ያባላችኋል እንጂ የእናንተን ችግር አይፈታም። ገባችሁ? ስለዚህ ጉዳዩን ወሽዬና ጋሽዬ እንዲገቡ በቃ ጋሽዬ በአብረሽም ጉዳይ ከተጨነቀ በቃ ወሽዬ ትዳኛችሁ እናንተ በዚህ ሁኔታ ልትግባቡ ስለማትችሉ ማለት ነው። ቤተሰብ ትናንትና አይታችኋል። ቪዲዮ አልሰሩልንም፣ አልመጡልንም። እኛ ተጨንቀናል። ቡሩኬ እየዛተ ነበረ፣ እኔ በሚገባት መልኩ አናግራታለሁ፣ እኔ በሚሆን መንገድ አናግራታለሁ። በቃ ከዚህ በፊት ታውቃላችሁ የቡሩኬ ወንድም ሀብቴ ገብቶ ሊያነጋግራቸው ሞክሮ ነበር። ቡሩኬ ግን በቃ ራሱን ስሜቱ መቆጣጠር አጥቶት እኔ በማናግራት መንገድ አናግራታለሁ እያለ ነበር። እዚች ካሁን፣ ሀይሚ በቃ በራሷ ወስና መታ ደግሞ ችግሮች የሚፈጠሩ ከሆነ ቡሩኬ ለምንድን ነው የማይረዳት? እኔ ማለት ነው ይኸውላችሁ፣ አሁን ከቡሩኬ ጋር ችግር አለብሽ ወይ ልትሉኝ ትችላላችሁ። ቡሩኬ እኮ አሞታል፣ እንደዚህ ልትሉ ትችላላችሁ። ሀይሚ ደግሞ ችግሯን ካልተናገረች አንረዳትም ማለት አይደለም። ሀይሚ ችግር ላይ ናት። ለምንድን ነው የማይገባችሁ? ለምንድን ነው እኔንስ መሰልቦኝ? ሀይሚ ችግር ላይ ናት። በቃ ችግሮቿን ሁሉ ነገር ትታ? ሮጣ አመጣች እኮ እንደ ተጎዳ ስታይ ሮጣ አመጣች። እሱን ለማዳን እሱን ሁኔታውን ለማየት ማለት ነው። ውጭ ሀገር ልትሄድ ነበረ ፕሮሰሷ ጨርሳለች አልቋል፣ አውቃለሁ። ይሄ ሁሉ ነገር ስታደርግ ለምን አልተናገረችም ልትሉ ትችላላችሁ። ብሩኬ ስለማይስማማ ነው ያልተናገረችው። ቤተሰብ ስች ጋር ልትረዱ የሚገባው ነገር ብሩኬ ውጭ ሀገር እንደምትሄድ እንትን ካለ እንትን ልትለው ትችላለች ማለት ነው። ገባቸዋ ልትጫነው ትችላለች። እሱም ከአንቺ ጋር አብሬሽ እሄዳለሁ ሊል ይችላል ስች ጋር የእናቱን ህይወት እያስተካከለ ነው። ስራውን እየሰራ ነው። ሁሉ ነገር አቋርጦ ከሀገር እንዲወጣ አትፈልግም እሷ ያስገድዳት ነገር ወይም ደግሞ የገጠማትን ነገር በራሷ ኮንፊደንስ መቅረፍ ትፈልጋለች። ለምንድነው ማንረዳት? ቤተሰብ የተሰ ሲጀምር ከዚህ በፊት አብሩኬ እኮ ዱባይ መጥቷል፣ ብቻውን። ሃይሚ እንደዛ ሆስ እንትን ላይ ኤርፖርት ላይ እንደዛ ስትንገላታ ብቻውን ጥሏት መጥቷል። ለምንድነው ይሄና? አንተስ ጥላሃት አልመጣህም እንዴ ብሩኬ? ለምንድነው ነገሮች ማታገናዘበው? በቃ አንተም ሳትናገር ዱባይ መጥተህ ተዝናንተ ሪላክስ አድርገህ የምትፈልገውን አድርገህ ሄደሃል። አሁን እሷ የፈለገችበት ሄደ። እዚች ጋር ትዳር ላይ እኮ አይደለም ያላችሁት ፍቅር ላይ ነው ፋሚሊ ያላችሁት አዎ። ማማከር ነበረባት፣ ግን ማማከር የለብኝም ማናገር የለብኝም ብላ ያሰበችውን ደግሞ አለማናገር ትችላለች። ከዚህ በፊት አንተም ዱባይ መተ ተዝናንተ ሪላክስ አድርገ ሄዳል። እሷ ኤርፖርት ላይ ብሩኬ ሄደ ብላ እያለቀሰች ለምንድን ነው እንድናስታውስ የምታደርገው? ይህን ያህል በቃ እንደ ጎዳች እንደበደለች አድርግ ምንም ነገር ምንም ነገር ላለመረዳት ማለት ነው። ብሩኬ ምን እየሆንክ ነው? ብሩኬ ከዚህ በፊት አንተስ ዱባይ ሳትነግራት አልሄድክም? ዱባይ ሳትነግራት መተ ሪላክስ አድርገ ፈታ ብለ ነው እኮ የተመለስከው። እሷ እንደዛ ኤርፖርት ላይ አንተናታ አታ ታማ ስንት ነገር ሆናለች። ለምንድነው አስታውሱኝ የምትለው? በቃ ወንዶች ሁሉ ነገር አማግሩኝ ሁሉ ነገር በቃ ለምን እንዲ እዚች ጋር ማናገር የለብኝም ብላ ካለች ማናገር የለባትም በቃ። እዚች ጋ እኮ እናንተ ትዳር ላይ አይደለም ያላችሁት ፍቅር ላይ ነው። ፍቅር ላይ ደግሞ የሚነገር ነገር አለ የማይነገር ነገር አለ። በቃ እሷ ምክንያቷን ነገረች እኮ ከዚህ በላይ ምን ታደርግ? በቃ እኔ ከነገርኩ ስራህን ትተህ ልትመጣ ይችላል። እኔ ደግሞ እንደዛ እንዲሆን አልፈልግም። በራሴ ችግሮችን ቀርፌ መምጣት ነው የምፈልገው ብላ ተናገረች። ብሩኬ ግን በጣም ምትገርም ሰው ነው ራስ ወዳድ ነው የምር። እዚ ጋ ስኬትህን እንዲበላሽ አትፈልግም። እንደገናውንም እንዲነገ ሁሉም ነገር እንዲነገር ትፈልጋለ። እንደገናውንም ግልጸኛ አይደለችም ድብቅናት ምናምን አልክ በቃ አንተ ራሱ ግልጽ አልሆንክላትም። አንተ ራሱ መች ቀርባሃት አታውቃለህ? በቀሰር ሰርፕራይዝ ስላደረግ ወድሻለሁ ምናምን አፈቅርሻለሁ እንኳን ብልሃት አታውቅም። እዚች ጋር ዛሬ ቤተሰብ ልትሰድቡኝ ትችላላችሁ። ብሩኬ ሃይሚን እየተረዳት አይደለም እንዴ? ከዚህ በፊት ዱባይ ሳይነግራት ሄዱ አይደል እንዴ? ሃይሚ ኤርፖርት ላይ ፊን ትነቅላል። ረሳችሁት እንዴ? ላስታውሳችሁ። ለምንድን ነው የማንረዳው? ቤተሰብ ለምንድን ነው የማንረዳደው? እቺ ልጅ ምን አድርጊ ነው የምትሏት? እቺ ልጅ የማይሆን ውሳኔ እንድትወስድ እየጋፋፋችዋት ነው። አንዳንድ አንድ አንድ ሰው ድብቅ ሰውና እልከኛ ሰው በራሱ ወስኖ የሚመጣ ነገር የሚጋፈጥ ሰው ማለት ነው። እሱን ማናደድ ማለት እሳት ላይ ተራመድ ማለት ነው። ገባቸዋል። ሃይሚ በቃ ከዚህ በፊት ብቻዋን ሆና ብዙ ነገሮችን ስላሳለፈች ብዙ ነገሮችን ወስና ዋጋም ስለከፈለች ገባቸዋል። አሁን ደግሞ ያ ያ ነገር አካምሮዋ ነቅሎ አልወጣም። ገባቸዋል። እንደገና ውጭ ሀገር ደግሞ የጀመረች ሰዓት ከቡሩኬ ተጣልታ ነበረ፣ በመካከል ከት አድርገው ነው። አሁን ደግሞ ያስገድብ ምናልባት፣ ንብረት ተይዞባት ይሆናል ምናልባት ለምንድን ነው እሷን ያለችበትን ሁኔታ የማንረዳው? ሁሌ ቡሩኬን ለምንድን ነው የምንረዳው? ስለታመመ ስለታመመ? እሷም እኮ ታማለች። ውስጧ እኮ ታሟል እንዴ! ፊትዋን አታያትም? ሰውነቷ ላይ የሚወጣውን አታዩም? እን ለመረዳት ይገባል። በቃ ወንዶች ደግሞ ሁሌም የበላይነት ሁሌ የበላይነት ነው የምትፈልጉት እንዴ! በቃ መውሰን ያለባትም ትወስን፣ መሄድ ያለባት ቦታ ትሄድ። እንዴ እዚች ጋር አንተ እኮ አንድ ቀን እንኳን አፈቅርሻለሁ አላልካትም። ይሄ ሁሌ ነው የምናገረው። ሊሰለቻችሁ ይችላል፣ እንዲላ ስለምፈልግ ነው። የክፋት አታድርጉት ማለት ነው። ገባችኋል? እና ብሩኬ አሁን እኔ አንተ እንዲያርገሃል የቀድሞን የተናገርኩት ትዝ እንዲለህ ነው። ጥላሃት ምንም ምንም ሳትል ዱባይ መተ ተዝናንተ ሪላክስ አርገ ተመልሳል። እቺ ልጅ በስራም ይሁን በሌላ መንገድ ወደ ውጭ ሀገር ሀገሩ እስካሁን አልታወቀም። እኔ አውቃለሁኝ ግን እራሷ መታ እስክትናገር አልናገርም ማለት ነው። መሄድ እስከፈለገች ድረስ ለምን እንደዛ ደብዳቤ ጽፈሽልኝ ሄድሽ? አንድ ነገር ጠይቅሃል፣ አንድ መልስም መልሳላለ። ምንድነው ያለች? እንድትጨነቅ ስለማልፈልግ ነው እንደዛ ደብዳቤ ይሆናል። ይሄ ትክክል ነው ብዬ ስላሰብኩ ነው በቃ፣ ይቅርታ ብላ። በታመምክ ሰዓት ሁሉ ነገር እርግፍ አድርጋ ጥላ መጣች ማለት ነው። ገባህ? ስለዚህ አሁን እሷን መረዳት ያስፈልጋል፣ ወይስ ለምን እንዲያደረግሽ እንዲህ ስለሆነ ነው ብሎ ነገርም ማካበድ ያስፈልጋል? እኔ ሌላ ችግር ከአንተ ጋር የለብኝም። ገባሃል? ሆኖም ነጭ ነጯን እያወራን እንነጋገር። ሚዲያ ላይ መታችሁ ቪዲዮ እየሰራችሁ እስካወራችሁ ድረስ ላይክ እንድናወራባችሁ ስለፈለጋችሁ ነው። ገባቸዋል። ስለዚህ ስህተት ካለብህ ስህተት አለብን አለው። እኔ አንተ እውነት ለመናገር ቡሩኬ ለኔ ቅርቤ ነው እውነት ወንድሜ ነው። በአካል ያቀኛል፣ አውቀዋለሁ፣ ቤተሰቡን አውቃለሁ። ግን ስላወቅኩት ብቻ ስህተቱን አልደግፍም። መረዳት የሚባል ነገር የለም። እሷ ካልተረዳች እሱ ሊረዳ ይገባል። እዚች ጋር እሷ እሳት ስለሆነች እሱ እሳት መሆን የለበትም። ገባችኋ? ስለዚህ እቺ ልጅ ያስጨነቃትን ነገር መቅረፍ ነው እንጂ የሚሻለው ሰሞኑን። እንደዛ አርገሽ እንደ ነገረኛ ሴት መሆን የለብህም ቡሩኬ፣ ልትረዳት ይገባል። በቃ አለቀ። እኔ ማለት የፈለግኩት ይሄንን ነው። ሀይሚዬ እባከሽን ተረጋጊ መጀመሪያ፣ እንጂ ተረጋጊ። በንዴት ምንም አይነት ውሳኔ እንዳትወስኝ እሺ ሁላችንም እንወድሻለን፣ ሁላችንም ከጎንሽ ነን። ነገር ግን ትንሽ ተረጋጊ እባክሽን ሀይሚ፣ ስህተት እንዳትሰሪ እና አባካችሁ ሀይሚ ኮሜንት እጻፉላት ታያለች፣ ትረጋጋለች ብዬ አስባለሁኝ። ዛሬ እየተቀወጠ ነበረ። እና ደግሞ ቡሩኬ እነዚህ መርዝ መርዝ ጓደኞችን ካራክ። እሷ እኮ ብዙ ጊዜ ትላለች ቡሩኬ ሰው አትመን፣ ቡሩኬ ሰው አትመን እያለች ብዙ ጊዜ ትናገራለች። አንተ ግን አትሰማም ማለት ነው። ስለዚህ ምንም ማድረግ አይቻልም። በቃ እነዚህ ልጆች ጉዳያቸው ትልቅ ሰው ይግባበት የምለው ለዚህ ነው።